ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የአራዳ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት ዘውትር በየሳምንት የሚያቀርብላችሁ ንቃተ ህግ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን በኢትዮጵያ የፍትሐ ብሔር ህግ የኑዛዜ አይነቶችን በተመለከተ ሰፋ ያለ ማብራሪያ አዘጋጅተናል። በአራዳ ክፍለ ከተማ ፍትህ ጽህፈት ቤት አቃቢ ህግ የሆኑትን ነዋይ ማርያም አጥናፎን ጋብዘናል። በርዕሰ ጉዳዩ ላይ ሰፋ ያለ ማብራሪያ ይሰጡናል። ወደዛው እንለፍ። ሰላም ሰላም እንዴት ቆያችሁ? ይህ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የአራዳ ክፍለ ከተማ ፍትህ ጽፈት ቤት ከክፍለ ከተማው የኮሚኒኬሽን ጽህፈት ቤት ጋር በመተባበር ለእናንተ የሚያደርስላችሁ የንቃተ ህግ ፕሮግራም ነው። የዛሬውን ፕሮግራም የማቀርብላችሁ የአራዳ ክፍለ ከተማ ፍትህ ጽህፈት ቤት አቃቢ ህግ ነዋይ ማርያም አጥናፉ ነኝ። ዛሬ የምንወያየው በኢትዮጵያ የፍትሐ ብሔር ህግ የኑዛዜ አይነቶችን ይሆናል ማለት ነው። በኢትዮጵያ የፍትሐ ብሔር ህግ በውርስ ህግ ክፍሎ ስለ ኑዛዜ አይነቶች ተጠቅሷል። ይህም የሚሆነው ከፍታ ቤር ህጉ ከአንቀጽ ስምንት መቶ ሰማኒያ ጀምሮ ነው። በዚህ የፍታ ቤር ህግ ክፍል በግልጽ እንደተደነገገው ሶስት አይነት የኑዛዜ አይነቶች እንዳሉ ነው። የመጀመሪያው የኑዛዜ አይነት በግልጽ የሚደረግ ኑዛዜ ሲሆን ይህም በፍታ ቤር ህጉ በአንቀጽ ስምንት መቶ ሰማኒያ አንድ ላይ የሚገኝ ነው። ሁለተኛው የኑዛዜ አይነት በተናዛዡ ጽሁፍ የሚደረግ ኑዛዜ ነው። በሶስተኛ ደረጃ በዚሁ የፍታቤር ህግ ክፍል የሚገኘው በቃል የሚደረግ ኑዛዜ ነው። ውድ ተመልካቾቻችን እያንዳንዳቸውን ቀጥለን የምናይ ይሆናል። በኢትዮጵያ የፍታቤር ህግ ከሚገኙ ኑዛዜ አይነቶች የመጀመሪያው በግልጽ የሚደረግ ኑዛዜ ነው። ይህንንም በፍታቤር ህጉ በአንቀጽ 881 ላይ በግልጽ የምናገኘው ነው። ስለዚህ በግልጽ የሚደረግ ኑዛዜ ምን ማለት ነው የሚለውን አብረን የምናይ ይሆናል ማለት ነው። በግልጽ የሚደረግ ኑዛዜ ተናዛዡ በቅድሚያ ራሱ እየተናገረ ወይም ሌላ ሰው እየጻፈለት የሚደረግ የኑዛዜ አይነት ነው ማለት ነው። በፍትሐ ብሔር ህጉ በአንቀጽ ስምንት ሰማኒያ አንድ ላይ በግልጽ ተደንግጎ እንደሚገኘው ከዚህም ባሻገር ኑዛዜው በተናዛዡና በአራት ምስክሮች ፊት መደረግ የሚኖርበት ነው ማለት ነው። ይህ በግልጽ የሚደረግ ኑዛዜ አንደኛ ተናዛዡ ራሱ የሚያደርገው ይሆናል። ከዚያም ባለፈ ሌላ ሰው እየጻፈው ተናዛዡ የሚያደርገው የኑዛዜ አይነት ሆኖ ይህም የኑዛዜ አይነት በአራት ምስክሮች ፊት መደረግ ያለበት ኑዛዜ ነው። ይህ ካልተሟላ ፈራሽ ሊሆን የሚችል የኑዛዜ አይነት ነው። ከዚህ በተጨማሪ ተናዛዡና ምስክሮች በኑዛዜው ላይ ወይ ሊፈርሙ ይገባል። ከዚያም ውጪ የጣት አሻራቸውንም ማስቀመጥ ይኖርባቸዋል። ምስክሮቹ ምን አይነት ግለሰቦች መሆን አለባቸው? የሚለውን ስናይ፣ ውድ ተመልካቾቻችን ምስክሮቹ ለአካለ መጠን የደረሱ መሆን አለባቸው፣ በፍርድ ወይም በሕግ ያልተከለከሉ መሆን አለባቸው ማለት ነው። ከዚህም ባለፈ እነዚሁ ምስክር ሆነው የሚቀርቡ አካላት ኑዛዜው የተጻፈበትን ቋንቋ ለማወቅ መብት አላቸው። ስለዚህ በግልጽ የሚደረግ ኑዛዜ እነዚህን መሰረታዊ ነጥቦች ያሟላ ነው። አሁን ከጠቀስኩላችሁ መሰረታዊ አላማዎች ውጪ ከሆነ ኑዛዜው ፈራሽ ነው። ስለዚህ በኢትዮጵያ የፍትሐብሔር ህግ በውርስ ህግ ክፍሉ ከተቀመጠው የኑዛዜ አይነት የመጀመሪያው በግልጽ የሚደረግ ኑዛዜ ነው። ውድ ተመልካቾቻችን ቀጥለን የምናየው ሁለተኛውን የኑዛዜ አይነት ሲሆን ይህም በተናዛዡ ጽሁፍ የሚደረግ የኑዛዜ አይነት ነው ማለት ነው። በተናዛዡ ጽሑፍ የሚደረግ የኑዛዜ አይነት ከቃሉ በግልጽ ለመረዳት እንደሚቻለው ተናዛዡ ራሱ ሙሉ ለሙሉ ጽፎ የሚያዘጋጀው ነው ማለት ነው። ቀደም ብዬ ሳቀርብ በግልጽ የሚደረግ ኑዛዜን ሳነሳላችሁ አስተውላችሁ ከሆነ በግልጽ የሚደረግ ኑዛዜ ላይ አንድ ተናዛዡ ራሱ ሊጽፈው ይችላል፣ ሁለትም ተናዛዡ እየተናገረ ሌላ ሰው ሊጽፍ ይችላል ማለት ነው። አሁን እያየን ባለነው ሁለተኛው የኑዛዜ አይነት ላይ ግን ከስሙ ለመረዳት በግልጽ እንደሚቻለው በተናዛዡ ጽሑፍ የሚደረግ የኑዛዜ አይነት ነው። ስለዚህ እዚህ ኑዛዜ ላይ ተናዛዡ እራሱ ጽፎ የሚያዘጋጀው ነው ወይም ሌላ ሰው ሊያዘጋጅ ማይችለው አይነት የኑዛዜ አይነት ነው ማለት ነው። ሌላ ሰው ካዘጋጀው በሌላ ቋንቋ ምን ማለት ነው ፈራሽ የሆነ የኑዛዜ አይነት ነው። ከዚህም በተጨማሪ በዚህ ኑዛዜ በግልጽ ኑዛዜ መሆኑ በግልጽ መጠቀስ አለበት። በዚህ በተናዛዡ ጽሑፍ የሚደረግ ኑዛዜ አይነት ላይ ኑዛዜ ስለመሆኑ በግልጽ ካልተገለጸ ኑዛዜው ፈራሽ ይሆናል። ሌሎች ሊነሱ የሚችሉ ነጥቦች ተመልካቾቻችን፣ ከዚህ ጋር በተያያዘ ኑዛዜው የተደረገባቸው ወረቀቶች እያንዳንዳቸው ተናዛዡ ሊፈርምባቸው ይገባል። ቀንም ካልተጻፈባቸው ውድቅ ሊሆኑ እንደሚችሉ የፍትሐብሔር ህጋችን በግልጽ ያስቀምጣል ማለት ነው። ከዚህ ጋር ተያይዞ ሌላው የሚነሳው ነጥብ ምንድን ነው? ተናዛዡ ያደረገውን ኑዛዜ በኮምፒውተር ጽፎት ከሆነ ከእጅ ጽሁፍ ውጪ በኮምፒውተር አዘጋጅቶት ከሆነ እያንዳንዱ ወረቀት ላይ በኮምፒውተር የተጻፈ ስለመሆኑ ኑዛዜ አድራጊው መግለጽ አለበት፣ በግልጽ በእጅ ጽሁፍ ማለት ነው። ይህ ኑዛዜ በኮምፒውተር የተጻፈ ስለመሆኑ በግልጽ ማስቀመጥ አለበት። ከዚህ በተጨማሪ ቀደም ብለን እንዳነሳ ነው በመጀመሪያው የኑዛዜ አይነት ላይ እንዳነሳ ነው፣ በዚህኛው ላይም በተመሳሳይ መልኩ ቀን ወር አመተ ምህረት በግልጽ መጠቀስ አለበት። ስለዚህ ሁለተኛው የኑዛዜ አይነት በተናዛዡ ጽሁፍ የሚደረገው የኑዛዜ አይነት። ተመልካቾቻችን አሁን ቀጥለን የምናየው ሶስተኛውን ወይም የመጨረሻውን የኑዛዜ አይነት ነው። ይህም የቃል ኑዛዜ የምንለው ነው ማለት ነው። በፍትሐብሔር ህጋችን የተቀመጠው ሶስተኛው የኑዛዜ አይነት በቃል የሚደረግ ወይም የቃል ኑዛዜ የምንለው ነው ማለት ነው። ይህ ኑዛዜ ምን አይነት ነው ካል ከቃሉም በግልጽ ለመረዳት እንደሚቻለው አንድ ሰው የሞቱ መቃረብ ተሰምቶት የመጨረሻ ፈቃድ ቃሎችን በሁለት ምስክሮች ፊት የሚሰጠው ነው ማለት ነው። አንድ ግለሰብ ሊሞት ወይም እንደሚሞት በተሰማው ሰዓት ሁለት ምስክሮች በተገኙበት የሚያቀርበው ወይም የሚያደርገው የኑዛዜ አይነት ነው። ከዚህ ጋር በተያያዘ ምናልባት በቃል ኑዛዜ አንድ ተናዛዥ ማድረግ የሚችላቸው ነገሮች ምንድናቸው? የሚለውን ከህጉ ስንገነዘብ አንደኛ በቃል ኑዛዜ ተናዛዡ ስለ ቀብሩ ስነስርዓት ሊሆን ይችላል። ከዚያም ባለፈ ከአምስት መቶ ብር ያልበለጡ ስጦታዎችን ለሶስተኛ ወገኖች የሚያስተላልፍበትን መንገድም ሊሆን ይችላል የሚናዘዘው። ሌላኛው ልጆች ካሉ ለአቅመ አዳም ያልደረሱ ልጆች ካሉት ስለ እነሱ ሞግዚትነት ማን ያስተዳድራቸው በሚለው ዙሪያ በዚህ የኑዛዜ ክፍል የሚሰጥበት ነው ማለት ነው። ስለዚህ በቃል ኑዛዜ የሚደረገው እነዚህን ነገሮች ያካተተ ነው ማለት ነው። ምናልባት እዚህ ጋር ተያይዞ ዋናው መነሳት ያለበት ነጥብ በቃል የሚደረግ ኑዛዜ ተናዛዡ ይህንን ኑዛዜ ካደረገበት ቀን ጀምሮ እስከ ሶስት ወር ባለ ጊዜ ውስጥ ነው የሚተገበረው ወይም ተፈጻሚነት የሚኖረው ማለት ነው። በሶስት ወር ጊዜ ውስጥ ተናዛዡ በሕይወት ወይም ከሶስት ወር በኋላ ተናዛዡ በሕይወት የሚቆይ ከሆነ ይህ የቃል ኑዛዜ ፈራሽ ነው የሚሆነው ማለት ነው። በአጠቃላይ በኢትዮጵያ የፍትሀ ብሔር ሕግ ተደንግገው የሚገኙት የኑዛዜ አይነቶች እነዚህ ናቸው ማለት ነው። በቃል የሚደረግ ብለናል። መጨረሻ ላይ በተናዛዡ ጽሁፍ የሚደረግ ብለናል፣ በግልጽ የሚደረግ ብለናል። ስለዚህ በኢትዮጵያ ፍታ ብሔር ህግ ያሉ የኑዛዜ አይነቶች እነዚህ ሶስቱ ናቸው። በቀጣይም በዚህ የህግ ዙሪያ ላይ ንቃተ ህግ ብትፈጥሩልን የምትሏቸውን እናንተ አስተያየት ስጡን፣ እኛ እናቀርባለን። ለዛሬ ያዘጋጀ ነው ይህ ነው። መልካም ቆይታ። የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበር። ቢስተካከል ቢጨመር የምትሉትን ሀሳብ አስተያየት ኮሜንት ላይ ያስቀምጡልን። ሳምንት በሌላ ፕሮግራም በሌላ እርሰ ጉዳይ እስከምንገናኝ መልካም ጊዜ።